ያቺ ልጅ ቤት የለችም። ማናት ደግሞ ያቺ ልጅ? አዲስ ሆኛ ቤት ገባ እንደ አባቢ ብዬ ትመጣለች። ውጭ ናት፣ ደውላልኛለች። እስኪ ከእሷ ላይ ያለሽ ናት። አታስብ ዳሬ፣ እሷ ብልጥ ናት። በፍጹም ራሷን አጥናት። ብልጥ ሰው እኮ ሁል ጊዜ እርጥ ሰው ሁሉም ሰው ክፉና መጥፎ የሆነ ይመስለዋል። እንደዚህ ከሆነ ደግሞ ከእነዚህ አይነት ሰው ጋር ለመኖር ወይም ለመግባባት በጣም ከብዳል። መቼም እንደ ውሃ ከመሆን ይሻላል። ሁለቱም ይሆን ውሃ ሁሉም ሰው ክፉ ነው ወይስ ደግ ነው ብለሽ ነው የምታስቢው? ሁሉም ሰው ቀና ነው የውቋ ሁሉም ሰው ሞኝ ነው ብለሽ ካሰብሽ ሞኙ አንቺ ይችላል። ምስክር ክፍልሽ ደግሞ እሷ ነች። አይ ጂን ማን አትልብኝ። ደግሞ እሱን ወረቀት እዚህ ፈጣሽ ከመኪና ውስጥ ይህ ምን ወረቀት ነው? ሰላም ነች ቆሻሻ መጣይ ውስጥ ከምጥለው ይው መጀመሪያ ብላኝ የሰጠችኝ እስኪ አንጫላት ሰላም ቤተሰብ እንዴት ናችሁ? በያላችሁ በሰላማችሁ ብዝተረፍረፍ ይበል። ለዚህ ቻናል አዲስ ዘና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዳጣ ክፍል 11 ይዤ መጥቻለሁኝ። ዳጣ ከቤት ወጣ ነበር። እንግዲህ አባትየው ለምን ወጣቸው ብሎ ተናዶ፣ ዛሬ ከቤት ይዣት ሳልበጣ ውጭ ማደር የለባትም፣ ሴት ልጅ ናት፣ የሚያጋጥማት ምን እናውቃለን? ሲልም እንግዲህ ለማምጣት እሷን ሄዷል። አይ ተረጋጋና፣ ነገ ታመጣት አለ ብትለውም እንግዲህ ኃይል ሊረጋጋ አልቻለም። እሱ አካል መጣች፣ እንዴት ልረጋጋ ይችላል? እሱ የሆነ ነገር ብትሆንስ ሲልም እንግዲህ እሱ አሻፈረኝ ይሻት መምጣት አለብኝ ብሎ ማምጣት ሊወጣ ሲል፣ ሰላምዬ የሆነ ወረቀት ከቆሻሻ አገኘሁት ብላ ካርቶን ትሰጠዋለች። እሱም በቃ ስመለሳዊ አለ። አሁን ዳጣን ይዣት ልመጣ ስለሆነ በኋላ ተሰጭኛለች ሲልም ሰላምዬን ጠይቋታል። እናም ወደ ዳጣ ሄድና ለምን ይህን አደረግ ሲላት አይ አብይ ደስ አላላትም እኔ ከዛ ቤት በመሆኔ እውነቱን ብታውቅ እኮ ምናልባት ስትለው አይ እንደዚህ መሆን የለበትም ግን ለምን እንደዚህ ያጣላቸዋል ሲልም እንትን ይላታል። አብይል ስሜት ጥሩ ስሜት እየተሰማት አይደለም። እኔ ከዛ መሆኔ ለዛ ነው። በዛ ላይ ደግሞ በእኔ ምክንያት ቤቱ እንዲበጠበጥ አልፈልግም ሰላማችሁን እኔ ከመጠው በኋላ ቤቱን ማተራመስ ወይም ደግሞ ሰላማቸው እንድታጡ አልፈልግም ስትልም ትለዋለች። ለምን ማለት ነው እንደዚህ የምትይ አንቺ ኮሊ ጀነሲስ ሲልም ይላታል። ግን እኔን ለማግኘት እዚህ ድረስ ስለመጣ በጣም ደስ ብሎኛል፣ አባይ ብላ ተጠይቀዋለች። እናቴን ሳላገኛት አንድ ነገር ብሆን ግን ኪዲየን ስትልም አይት ያገኘታለች ሲልም አረጋግቷት ወደ ቤት ይዟት ይሄዳል እና ቤት ይዟት ሄዶ ሶስቶችን ውሃም ክላስ ልትጋባ ስትል ውጪ ብሏት አብጌልን ዳጣን ዳጣን ክፍል ውስጥ እያናገራቸው ነው። ውሃም ወደ ናታን ክላስ ትሄድ እና ና ምንድነው ፊትሽ ሲላትም፣ ምን ሆንሽ ነው ፊትሽ እንደዚህ የሆነ ሲላትም፣ ዘመን ትለዋለች። እንኳን ደስ አለሽ ዳጣ ስለመጣ ሲላትም፣ ዳጣንና አብጌልን ሊገርፋቸው ነው ምስል ክላስ ውስጥ አስገብቷቸዋን ትለዋለች። በቃ አንቺ እዚሁ ቆይ እናንተ አትገላገላቸውም እንዴ ስትል፣ አባዬን መገላገል አይቻልም። አንዴ ካጠፋሽ እሱ መገላገል ከባድ ነው እንዳታጠፊ ይላታል። አይ እኔ አላጠፋም። ሲጀመር አባዬን እንግርፈኝ አያቅም። ተለዚ ገጥሞ ስለማያውቅ ነው። ደግሞ አንቺ በግ ስለሆንሽ እንደናት ይላታል። በዛ ላይ ድምጻቸው አይሰማም እኮ ስትልም ትጠይቀዋለች። እማዬም ደግሞ ይለችም ዛሬማ ጉዳቸው ነው ስትልም ትፈራለች። እረት ትፍሬ ምንም አይሆንም። አይዙሽ የለም እሱ ያጽናናታል። ካርታ ሊጫወቱ ሲሉ ይህ ምንድነው ትላለች። ኮንክር ይላታል። ምንድን ነው ይህ ስትለው ኮንክር ነዋ። እውነትም በግልና እንትን ይልባታል። ምንድነው የሚያጣላችሁ ብሎም እንግዲህ ደረጀ ሲጠይቃቸው እኔ ምንም አልተጣላውም እኔ ወዳታለው ግን እሷ የምትጠል ይትለም አባዬ እኔ ልጅህ ነኝ እኮ እንደሱ እኩል ነው እንደ የምታየኝ ስትለውም እሷም ልጅ ናት ይላታል። ቤት ውስጥ ስታይ ደስ አይላትም፣ ሁሉም ጋር ስታያት ስታይኝ ደስ አይላት ከሰላም ጋር ከናታን ጋር ከሁሉም ጋር ስታይኝ ደስ አይላትም ስትልም ትናገራለች። እንግዲህ አብይል አንድ ወንድ የዳጣን እንትን ማለት ነው እንዳደረገችው አድርጋ ተናገረች። ናታን ክላስ እየገባች ታስቸግረዋለች ፍቅረኛዋን እዚህ ድርስ እያመጣች ውሀን ታበላሻታለች። ምን ያላለችው ነገር አለ? ብዙ ነገር ነው ያለችው። እናም እንግዲህ አባቴው አውቃለሁ አዎ ዱርዬ ናት እያለም እንግዲህ እየተቀበላት ነበረ። ወርቁንም ስትል እንግዲህ ሳጨርሰው አፏን ይዛ ቀርታለች። ወርቁን የሰረቀች እሷ ናት ልትል ነበር። እነሱ እውነትን እያወቁ ዝም ስላሏት፣ እንግዲህ እሷ ግን ማስመሰሏን ቀጥላለች። አብዬል ማለት ነው። ዳጣ በቃ ውጭ ብሎም አብዬልን ያስቀራትና ዳጣም ወደ ውጭ ትወጣና ታለቅሳለች። ውሃም እንግዲህ ደረጃ ላይ ስታገኛት እያጽናናቻት ነበር። አባዬ እኮ ክፉ አይደለም አሁን መጡ እያጽናናሻል እያለቻት ነበረ። አብጌል ነይ ቁጭ በይ ሲላትም ቁጭ አለልም፣ እዚህ ይሻለኛል እያለች ነበር። እና ዳጣስ ምን አደረገች? ሌላ ምን አደረገች ሲላትም በቃ የነገርኩ ነው ምን ያክል ባለጌ እንደሆነች ሲላትም፣ ያጠፋሽው አንቺ ነሽ። ዳጣ ምንም አይነት ስህተት አልሰራችም፣ አላጠፋችም። እህ ብዬ ስለሰማሽ የእውነት የማምንሽ ነው የሚመስልሽ? ወርቁን የወሰድሽ ጊዜ ምን ነበር ያልኩሽ ሲላትም፣ ቁንሴት ወስጅ። ምን ነበር ያልኩሽ ሲላትም፣ አይ አላስታውስም። ስለዚህ ስራሽ በቀበቶ ነበር ማለት ሲልም፣ ምን አደረግኩ? ሲላትም፣ ዝም ባይ። በዚህ መገረፍ ነበረብሽ ወይ። እች ልጅ ምንሽን ቀማች? ምን አደረገች? ሲላትም፣ እች እሷን አመንክ፣ እች ልጅ አመንክ ስትለውም፣ ከዚህ በኋላ አንድ ነገር ተዋሽኝና ልሳሽን ነው የምንዘጋው። ሰላም ይቆጣታል። ምን አደረገች? በጣም ነው የተናደደባት። ሁለታችሁ እኔን የማኖራችሁ ምንድን ነው የተቸገራችሁት? ምን ሳደረገች? ምንሽን ነው የቀማች? ሰላምም እንግዲህ ድርቅ ብላ ቀርታለች። ወርቁንም ጭምርት ወሰደች አልሽ እኮ ይሄ ውሸታምነትሽን ያስታውቃል። ወርቁንም ወሰደች አላልሽም? ሰላም እንግዲህ እንትን ይላታል። ከዛም በኋላ ይቅርታ ትላለች። ሰው ማንን አይተሽ ነው ግን ማን ክፉ ሲሰራ አይተሽ ነው ክፉ እየሆንሽው፣ እሷ እንደ እህት ስታይሽ አንቺ እንደ እህት መሆን ያቃተሽ ምንድነው? ምንሽ ነው የተነካው? ለምንድን ነውስ ክፉ ሰርቶ ማን ተጠቀመ? ሲላተም አባዬ ይቅርታ ብላለች። እናም መክሮ እዚች ላይ ድጋሚ እዚች ልጅ ላይ ድጋሚ አንድ ስህተት እንዳትፈጥር እንዳትፈጥር ያስጠነቅቃትና ይለያያሉ። እናም ሲታይ ፊቷ ላይ ሲታይ ግን የጸጸት ምልክትም የለባትም። ሳታመን ስለቀረች ራሱ ራሷ ተናዳለች። ዳጣ ግን በጣም ነው ልቦ የተሰበረው። ዳጣ ስታረጋጋት ነበር እና አብረ ቁጭ ብሎ ሳለ አባታቸው ይመጣል። እናም ዳጣ ነ የሆነ ቦታ ደርሰን እንምጣ ሲላትም፣ አይ አትሄጂ፣ አባዬ ምን ሊመታሽ ነው? አይ መሄድ አለብኝ፣ አባት ቢመታም ቢቆጣም ሁሌም ትክክል ነው ስትልም መልሳላታለች ዳጣ ወቄለንም ልታረጋጋት ስትሄድም፣ ነገ አያምሽም ዛሬ በትከረትራ አልተገረፋውን ዞር በይሊ ወጭሊ ብቻ ይመሆን ፈልጋለው ስትለፍ ቆጣታለች። ም የሆነ ቦታ ወስዶ እንግዲህ ምስታለቅች ነበረች ሲያት፣ አላለቀስኩም ተላል። ለምን አለቀስ ሲላትም፣ ስላላመንከይ ነው ስትለው፣ አይ አመኝሻለሁ ብታጠፊም ደሞ ከቤት መውጣትሽ ነው እኔን ሳትጠብቂ ከቤት መውጣትሽ ነው ሲላትም፣ ክምረህና አባዬ እያለች ምትላለች። አብጊል አሁን ምን እንደሆነች አላቅም። አሁን ጊዜ ግን በጣም ተቀይራለች ሲላትም፣ እኔ ማቀሳሰር አልፈልግም ስትለውም፣ አይ ማቀሳሰር አይደለም እንድታግዥ ነው የምፈልግ። አብጊል የምወዳት ልጄ ናት። እንድትስተካከል ነው የምፈልግ። ስለዚህ እሷን ማስተካከል አለብን ሲላትም እሺ በቃ ብላ በሀሳቡ ተስማማለች። ሁለታችሁም ልጆች እናችሁ እንድትተካከሉ ስለምፈልግ ምለፈው ስለናንተ ነው። ስለዚህ መጣላትም የለባችሁም የሚነገርም ካለ ደግሞ እነግራለሁ ስትልም በአባቷ ሀሳብ ተስማምታለች። ዳጣ እናም እዚህ በኋላ እንግዲህ ከፋይ ተብሎ የአባት ቤት ተትቶ አይወጣም ሲልም ይነግራታል። እኔ እስካለሁ ድረስ አንቺ ምንም ነገር አትሆንም ሲልም ጀምሮ ይነግራታል ማለት ነው። ውሃና ጓደኛዋ እንግዲህ እየተጫወቱ ያል ትምህርት ቤት ባይኖር የት ነበር ምን ሆነ ስትላትም ቤት ነዋ ወይም ደግሞ አግብተ መኖር ነዋ ስትላትም ባልም ይገባው እኮ ትልቅ ሲኮና ስትላትም ለዳጣ ወይ ለናታ ስልክ ደው ይላቸው ትላት እዛ ውጭ ከዛም በኋላ አርጎ ጋር ብዙ ልትያቸው ነው ወይ ስትላትም አይ ህምብ የብር ያልቅባቸዋል፣ ስትልም ውሃ ምብ ትላለች። ሰላምዬም እንኳን ደስ አለሽ ዳጣ የተላታለች። ለምኑ ስትላትም አብዬል ጋር ስተጣረቅሽ ነው አስተላትም። እኔ እኮ አልተጠላኋትም፣ እሷ እኮ ናት ስትላትም፣ እሷ እኮ ናት ስትላትም። እንግዲህ ምናምን ማበጠሪያ ወስደሽ የታደረግሽ ስትላትም፣ የዛን ጊዜ እኮ አበጥሪ አብዬን ላበጥርበት ስትል ሰጠዋት አለቻት። የኔም ማበጠሪያ ልታደርገው ስትልም ጠይቀቻት እኔም አንድ ጊዜ እንኳን ሳላበጥርበት ወሰደችው ስትልም ትጠይቀታል። ለምን ለምፈልገው ነው ስትላት፣ እኔ አላቅም ለምፈልገው እንደሆነ አላቅም ግን ሰጥቻታለሁ ትራታለች። እኔ ለአንቺ ሰጥችሽ አንቻታለች። ተሰጭብኛለች እንዴት ስትላትም፣ አይተቀብዬ ሰጥሻለሁ አለቻት። የኔ መሆን ብታቅ ኖሮ እኮ ጨራሻ ትቀበልሽ የነበረ አለቻት። እዚህ በኋላ ታጠቢ ብትልሽም ሰው በውሃ ብቻ አይጠራም ብለሽ በያት እና ማበጠሬን ተቀብለሽ አምጪልኝ ብላም እንትን ትላታለች። ማበጠሪን ስለወሰድሽ ብለሽ ስትላትም ባለፈው ጠጉርሽ ልትቆርጥ አስባ ነበር፣ አሁን ደግሞ ማበጠሪያሽን ወሰደችው። ግን አሁን አባዬ እንደዚህ ብሏታ ብለሽ እንዳትዘናጊ ብላም ትነግራታለች። ለልጅነት የግን ነግርሻለሁ ብለሽኝ አልነበረ፣ ንገረኝ ዛሬ ግን አለቅሽም ስትላት እንግዲህ በጣም የሚነገር የለኝም ብላ ሰላሙን እንቤት ትላታለች። የልቅሳንች ንገረኝ እስቲ ስትላትም አንቺ ካልነገርሽ አልነግርሽም ትላታለች። እና ግን ሰላም የተቆጥሽ ታውቂያለሽ እንዴ ስትላትም የምትቆጫት መሰለኝ ትላታለች። ምን መሆን ነበር ግን ምትፈልግ በልጅነት ስትላት አድጌ ተምሬ ልጅ ወልጄ አግብቼ ልጅ ወልጄ መኖር ነበር መፈለገው ትላታለች። ማማሩ ባይደርስም እኮ አሁን አግብተሽ ሞላት ትችያለሽ ስትላትም ነው ብለሽ ነው ዳጣዬ ብላም ተንትላታለች ውጭ እና ግቢ በቃ ከዚህ ቤት እንደሆነ ሌላ ሰራተኛ ይመጣል ትላታለች ሰላምዬ አሁን በኔ ላይ ሙድ ማያሽ ነው ወይ ከዚህ ቤት አልወጣም ስትልል ሰላምዬ ትነግራታለች እትዬም ትመጣና የሚበላ ነገር ለምጣል ስትላትም አይ የሚበላ ነገር ይቆየኝ ቅርብ ስትላት እሺ ሻይ ለምጣል ስትላት እሺ ይሁን ሻይ ብላም ተንትላታለች ዳጣ እንዴት ነሽ ስትልም ትጠይቃታለች። ሲሳይ ግን ይደውላል። ሲደውል ሰምቹ አላቅም ስትላትም አይ ብላ እንግዲህ አይ ደውላ ያቅም እኳ ይደውል ሚስቱ እንዳሰማ መሰለኝ ብላም እንግዲህ ዳጣ ዝም ትላታል። እትዬ እኔ ምልሽ እትዬ አንቺ ሲሳይ ሚስት ብትሆኚ ምን ነበር ምታደርጊው ትላታለች። ማለትማ ብላ እንግዲህ ደረጀ እኔን ከሌላ ሴት ቢወልደኝ ምን ነበር የምታደርግ ብላ ትነግራታለች። በዛ ኔቱ ትላለች። ደረጀም ልጆች ና እንግዲህ ትምህርታችሁ ላይ አተኩሩ ሲል የምጠይቃቸዋል። ትምህርታችሁ ላይ አተኩሩ አላልኋቸውም እዚህ ምን ትሰራላችሁ ሲላቸውም ከትምህርት ቤት ላይ በራሪ ቆይተን አሁን እዚህ መጠን ተቀመጥ ነው ይሉታል። እናም እናንተ ጦጣን የምትመስሉት ነው ጅንጆሮን የምትመስሉት ሲላቸው ጅንጆሮ ምንድነው የሚመስል ሲለ የወንዳንች ነው ውሃ ይላታል። ምጥን ሲላት ምጥንስ ምን ካንቺ ትሻላለች ይሁናት እኮ ሲልም ይጠይቃታል። እና መኪና መንዳት እንደለማመጃቸው ይጠይቁታል። ማለት ሀይ ትምህርታች ላይ አተኩሮ አሁን እንደዚህ እንትናቸው ባሉ በዛ ላይ እያለም እንግዲህ ልጆችን ሲመክራቸውም መኪና ለመንዳት ደግሞ የመኪና መንጃ ፈቃድ ያስፈልጋል ሲልም ስትልም ምጥን ትጠይቃል አየሽ እንደዚህ ያስፈልጋል ስሜያት ሲልን በቃ ሁነ ወደ ቤት እንሂድ፣ ወሬ አታብዙ ሲለም ጠይቃቸዋል። አያደርገው ሲላታለች። አያደርገውም አያደርገው እኔ በክብሬ አልደራደርም። ባሌን አምነዋለሁ አከብረዋለሁ። በኔ በኔ ላይ ሌላ ሴት ቢሄድ በፍጹም ልቀበለው አልችልም ስትልም ትናደዳለች። ለምንድነው ነው የማትቀበዩ ለምንድነው የማትቀበዩ? ስትላትም ምን እያስብሽ ነው ስትልም ጠይቃታለች። ምን እያሰቡ ሽንታለም እንዲሁ ቢያደርገው ስትላትም እኔ በክብሬ አልደራደርም፣ ስለሚያከብረ ስለማከብረው ነገሩ ሁሉ ያልቃል። ስት እንግዲህ ካደረገውም እፋት ታለስታል ምንድ ነው ትዳሩ ስትላትም፣ አዎ እኔ ማርታ በክብሬ አልደራደርም ስትልም ትላታለች። በአጋጣሚ ሆኖ የሚፈጠር ነገር የለም ብላም እንግዲህ ትላታለች እናም ትዬ ግን ከባድ ሰው ነሽ ትላታለች አንቺም እንግዲህ ብላም ለእሷ ምክር ታግዛታለች ልጅ ብሎ እኮ አውቀው እንዳልሰማ የሚያልፉት ነገር አለ አንቺ ልጅ ግን ሳት ማሪ ጎበዝ ልጅ ስትልም እንትን ትላታለች ማለት ነው አንዳንዶች ለልጃቸው ብሎ የሚጎዱ ነገሮች ሰዎች አሉ እኔ ግን በፍጹም እንደዛ አይደለሁም እያለች ትላለች እንግዲህ ያው ተረት አስመስላ ነግራታለች